ብይ ዳዴ የምትለዋል ሲራው ነው ዋና ይ ፕሊስ ኬቱ ጀምረ መሰለ መታነለኛ ሲራ አይደለም እኮ ይሄ ሲጀመር። ተረጋጋ ተረጋጋ። የውሸት ነገር ብዙ ሰው ፕሊስ ተረጋጋ ትክክል ካልሆነ ትክክለኛውን ትከፍታለህ። ያው ሲራው አይደለም ሲጀመር። ይሄ እንደዚህ አይነት ስራጅ ሙኒር የሚል ማለት ነው። ስራጅ ሙኒር የሚል ሲራ እስኪ አውጣና እሱን ማለት ነው ካፈለግ ከሌለውኔ ዲክላይ። ተረጋጋ፣ ወንድማችን ተረጋጋ። ሲራ የመጀመሪያ ሲራ የነብይ ሲራ ኢብን ሻቅ ነው። ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ እሱን እናመጣል። አመጣንልህ። ያው ከየቱ ጀምረህ አነበዋለህ መሰለህ? ሷይል ከሚለው ጀምረህ አንብበው። ከምኃይል አይሪኮርደታት ዘአፖስትል ሶ ሄር ኡም አልፋድል ነቢዩ እሙ አልፋድልን አያት ዌን ሺ ዋዝ ኤ ቤቢ ክራውሊንግ ቢፎር ሂም ንድ ሰይድ በቅፍ መታ ወይም ደግሞ በቅፍ ላይ እያለች ሙ አልፋድልን ተመለከታት ይላል። ንድ ሰይድ እንደዚህም አለ ኢፍ ሺ ግሮስ ካደገችና እኔ ደግሞ በህይወት ካለሁ አገባት አለሁ። ይችን ልጃያት በምን ላይ ሆና ነው? በእቅፍ ላይ ሆና በት ሂ ዳይድ ቢፎር ሺ ግሪው አፕ አንድ ሱፊያን ቢን አላስዋድ ሜሪተር አንድ ሺ ቦርሂም ሪስክ ንድ ሎባባ ነብዩ። እናመሰግናለን አብዱላ ሀኪም እንጥኑን አሳየው። የመጽሐፉን ከበር አሳየው። ወደኋላ ኋላ መልስና ስራው እንደሆነ ላዩ ላይ ያለው እኮ ነውዘላይ ሙሐመድ እኮ ነው የጻፈው። እንትን ያለው ደግሞ እንደገና ጽፎታል ይችላል ስለቶ ኢሻቅ ኢብን ኢሻቅ የመጀመሪያ እንደዚህ አይነት አይደለም። እንደዚህ አይነት መጽሐፍቶች በእስልምና ውስጥ የሉም። እና ሌሎች ሰዎች ወይ ይሄንን ነገር የራሱላችን ሰለላሁ ዐለይሂ ወሰለም አሁን የተጠቀሙት ሊሆን ይችላል እንጂ ማለት ነው። ትክክለኛ የነቢያችን ስለ ላ ሰለም ሲራ ልክላለሽ እኔን አታታልልም። አይደለም እዚህ ጋር ያለው ሀያ አምስት ሺህ ሰው አይኑ ያያል። ሲራው የነቢይ ሲራ የመጀመሪያው ኢብንሻቅ ነው። እነ ኡስታዞችህን ታላላቅ ኡስታዞችህ የጠቀሱትን አሁን ድምጻቸውን ላሰማህ እችላለሁ። ኢብንሻቅ ታላቁ የሲራ እንትን እያሉ የጠቀሱትን ላሰማህ እና

ጃቢር ኢብን ኢስሀቅ የሚባል አለ የለም? አሁን ከራስ ሙፈሲሮች እንትኖች አስደምጠሃለው። ፕላስ ደግሞ የራስ ጽሁፎችን፣ ውስታቶቻችሁን ጽሁፎች አሳያለሁ። ኢብን ኢስሀቅ ማን እንደሆነ አንድ ነገር ብቻ ልንገርህ እሺ፣ ተረጋጋ። አማርኛ ሙፈሲሮችን፣ እንትኖችን፣ ውስታቶችን ከነሱ አሳያለሁ። እንግሊዞችኛችንም ተጠዋቂዎች አሳያለ ማለት ነው። ያለ እውቀትና ያለ አንድ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ ምን ያመጣ? ኧረ በእናትህ በእናትህ አዳምጥ። ጥላቻ እኮ አዲሱን፣ አዲስም አታውቅም እኮ አዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሳ አንዴ፣ ጃቢር ኦኬ፣ ይሰማል ጃቢር። እሺ ኢብን ኢሳክ የሚባል ሲራ አለ የለም? ሲራ ያው አለ ኦክስፎርድ ነው የተጻፈውን፣ የተጠቀሰው ኢብን ኢሳቅ ሲራ አለው የለውም። ኢብን ሻም ያረመው ያስተካከለው ማለት ነው። አለ የለም። አለ አለ። ወንድም ደግሞ ኢብን ኢሳቅ የሚባል ሲራ ሰላሳ አመት ሆኖኛል የትም ሰምቼ አላቅም። ክርስቲያኖች ናችሁ እንጂ ውሸት ነው እንደዚህ አይነት ሲራ የለም እያለ ነው። ኢብን ኢሳቅ የሚባል የለም እያለ አሁን ምን አለ መሰለ ሰላሳ አመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት ሰላሳ አንደኛ አመት ላይ እኮ ልናውቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ ገባለሁ። ይህንን በዚህ ልክ ቢታይ ለማለት ነው። እሺ ወደ ዋናው እንትናችን ስንመለስ። እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ የምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው እያወቅን እያወቀን ምንድ ነው፣ ቅዱስ ጳውሎስ እንኳን ሕፃን ሳለው እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅክ እየበሰልክ ትመጣለህ። አንዳንዴ ማታውቁት ነገር ላይ አላውቅም ማለትን ልመዱ። ክርስቲያኖች የምትሆኑ ማጣቁት ነገር ላይ ምላሽ አትስጡ። ይህንን ነገር ጠይቄ እመጣለሁ። አላውቅም ማለትን ልመዱ። አላውቅም ማለት መሸነፍ ማለት አይደለም። አላውቅም ማለት ክፍተት እዚህ ጋ አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማጣቁት ነገር ላይ ያንን ሰውዬ አኪውዝ ማድረግ ውሸታም ነህ ቀጣፊ ምናምን አትበሉ ነገ የምታምኑ ሰውዬ ያንን ሲነግራችሁ እራሳችሁ ልታፍሩበትም ወይንም አመባችሁ ስደርሱ እራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም የምንሳሳተባቸው ይኖራሉ። ግን አኪዛ እናድ ካላወቅን አናቀውም ማለትን እንልመድ እንጂ ውሸታ ማንበል ኤንስ እግዚአብሔር። እንኳን ደህና መጣሁ ብያለሁኝ። እንኳን ደህና ቆያችሁ፣ መልካም ሰላም እንደ ሀሳብ በመጀመሪያ ሞር እኔ ፎከሴ የምንድነው እሱ ሌሎችን አኪዝ የማድረግ የመውቀስ፣ የመቅሰስም ሳይሆን በውሸት በውሸት ምንድን ነው ፎቅ እያስገነቡኝ ነው በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል የምትላቸው ካሉ ይቅርታ ተጠይቀሉ ደስ ይለኛል በጣም ጥሩ እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛው እና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዓለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ ማለት ለምሳሌ እኔ ጃቢር ነኝ ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ ሀስቲ ጄነራላይዜሽን ትክክል አይደለም ብዬ አስባለሁ። እና እኔ ሙስሊም ነኝ፣ እንደ እስልምና በመርሆቹ አምናለሁ፣ ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነው እና አሁን ሰሞኑን ያንተን ንግግር ሲዘዋወር አይችዋለሁ። ዋሪቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁ እና አንድም ከምንጩ እና ከራስህ ማየትና ማዳመጥ ስለፈለኩኝ ነው ወደዚህ የመጣሁት። ሌላም ደግሞ የምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስታላሁ። ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በዘጠኝ ዓመት ማግባታቸው ነቢይ መሐመድ የእኔ ነቢይ የሁላችንም ነቢይ ማለት ነው ሰለላሁ ዐለይሂ ወሰለም፣ ይህን በተመለከተ አንድ ትክክል አይደለም ብዬ የማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም ሀርሽ የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል፣ እና ደግሞ ውጋው፣ ቁረጠው፣ ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ። ከገባው ማለት ነው መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም ሰላም በሱ ላይ ስፈንና አላስፈላጊ ነገሮችን ተናግረዋልና ና ይህን ደግሞ እስልምና ነው የሚል ነገር፣ በጥቅሉ እነዚህ ሶስት ነገሮችን አይቻለሁና ስለነዚህ ነገሮች ብናወራ እኔ ጋ ያለውን ነገርም አንተም ጋ ያለውን ነገር ከአውዱ ከአውዱ ከአውዱ ውጭ ሳይሆን ከአውዱ ውጭ ከሆነ ፐርሰናል ከሆነ አያግባባንም። ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይ እና ስለ ሰዎች አስተያየት ምናምን ብጠይቀኝ እዛ ላይ ላላወራ እችላለሁ። እና በማውቀው ነገር በምናውቀው ነገር ይሄን እንዴት ነው ይህ ነገር ከምን አንጻር ይታያል፣ እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው ሁሉን ነገር ጨርሶ አውቆ አይደለም የሚነሳው እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳል እና እነዚህ ሶስት ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዛሃል ብዬ ስላላሰብኩኝ እዛ ላይ ነው ሀሳብ መስጠት የምፈልገው። ምናልባት ያው ይሄ ነው ይኔ ሀሳብ። እሺ፣ መልካም፣ ይቻላል። ስለ ክርስቲያኖች እና ይሁዶች የተሳሳተ መልከት አለው እንደዚህ እንደዚህ ሀርሽን እንትኖች ያስተምራል በሐሰት ብለሃል ነው እንትነ አይታ የጠቀስካቸው የቁርአን አንቀጾች ያሉ ናቸው ቁርአን ላይ የተቀመጡ ናቸው ግን ምን አለ መሰለ ሌሎች ደግሞ አንቀጾችም አሉ አኮርዲንግሊ ነው መታየት ያለባቸው አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ የቁርአን አንቀጽ አለ ላይንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊዲን በሃይማኖታችሁ ያልተጋደሏችሁ ክርስቲያኖች ሚሆን አይሁዶች ከነሱ ላይ ብትኗኗሩ፣ ብትገበያዩ፣ ብትደጋገፉ፣ ብትሻሻቱ፣ ብትኗኗሩ አይከለክላችሁም። አላህ ብሎ የሚጠቅስ ጠቅስ ሱረቱል ሙምተሒና ላይ ላይ ገልፅናይ፣ የቁራን አንቀጽ አለ ለምሳሌ ነው ይህን ያነሳውት